ያልኩኝ እኔ እኔ እንኳንም ወንድ ልጅ ሆነ ልጄ ሴት እንኳን አልሆነች። ሁለተኛ በወልድም እንደ ሃይሚ እንድትሆንልኝ ይፈልጋለሁ። መኛለሁ ኮፍጣና እንደ ሃይሚ እና ጥሩ አይደለም። ሩታንም መዘቅዘቅም ሃይሚንም መዘቅዘቅም እነሱ ሁለቱ ይገናኛሉ። ሌላው ነው መሬት ላይ የሚቀረው ደግሞ። እርጉዝም ሴት መዘግዘግ እግዚአብሔር አይወደውም። በእውነት ነው የምላችሁ። እናት ነን፣ ሁላችንም እናት ነን። እነሱ አሁን ወይ ሀይሜ ወይ ሩታ እኮ ዘግዝቋቸው ሩታን ሀይሜ ሩታን ዘግዝቋት አላለችም፣ ወይ ደግሞ ሩታ ሀይሜ ዘግዝቋ አላለችም። ምን ወጣቸው እነዚህ ልጆች?

ዛሬማ ጁማ ነው። እናንተ ጋር አይደል? ወይኔ

በእውነት ነው የምትቆመው። ያንንም እንደዚህ ያናድርግ የምትመክር ልጅ ነች። እኔ ገብቻ ነቅም እግዚአብሔርን ማንም ጋር ለምንድን ነው ጣቷል የተቀዘቀችው?

እግዚአብሔር ስራ ላይ ሰለይ ወደ ራሳችን ይመልሰን። ሌላ ምንም ነገር አላወራም። እውነትሽን ነው። ከበፊት አንቺ እንደዚህ ነው በጣም የሚያስጠላው አንቺ አበዙ እውነት ነው። አና በማያገባቸው ይገባሉ ምንም በማያበጣም ሩታ በምሰራው ስራ ሀይምን አይመለከታትም። እኔ እኔ ቆይ እስቲ እቺ ልጅ ኑሯዋን የምታቀው ምንም የምታቀው ያሳድጓትም ሰራተኛ የሚያርጓት እንግዲህ ቅስሟን ለመስበር ነው። እኛ ምን አገባን እኛ ካሷ እንጂ ቱን ምንም እኔ ምን አገባኝ። ቴዲ አስተዳደጎ አንድ ጥያቄ ልጠይቅሽ። አንቺ እዚህ አረብ ሀገር እንዳለ የተሰደዱት እህቶቻችን ምን ልናደረግ ነው? ንሰራደልእንደሚቀሙ አላቀ ምን እንጀ ንሰራ አይደለም። ምርጥ ምርጥ የሆኑ እህቶቻችን አሉ፣ ግን ደግሞ አንዳንዶች አሉ የተረገሙ የምር እኔ ደስ የምትለኝ ውሽዬ የምትባለው ደስ ትለኛለች። ፋሲካ የምትባለው የጎዳና ልጅ ነኝ ምናምን ራሷን ደስ ምት በቃ እንዴ ሰው ሰው አንቺ የሚፈልገው ከአንቺ ሰው መሆንሽ ነው በቃ አለቅ እኮ፣ በማያገባቸው ለምን ይገባሉ? እውነቴን ነው። እግዚአብሔር አንዱ ስለምሰረው ስራ ሌላኛው ምን አገባው? እሷ ግን አንድ ጥያቄ ልጠይቃችሁ። በእውነት አያገባኝም። እንደው ሀይሚ አንድ ቀን የሰው ስም ስታነሳ አይታችሁ ታውቃላችሁ? ሄዳ በየድራማው ስትከት እንኳን የሰው ስም ማለት ነው። እሷ ሲትሰደብ ሲትረከት ለምን ተብላ አታውቅም። ብዙ ጊዜ ሲከራከሩ አይታችሁት ከሆነ ለጓደኞቿ ነው፣ ለነፊ አሁን ባለፈው ያ ሁሉ ጥላቻ የተነሳባት በፍፄ በተናገረችው ነው። አይተሽ ከሆነ ቲጂዬ፣ እኔ በጣም ነው ቲጂ የምከታተልሽ፣ እግዚአብሔርን ነው የምልሽ፣ በጣም ነው የምወድሽ፣ አስተያየትሽን እሷን ለስቶም ያለሽ ፍቅርም በጣም ነው የምከታተልሽ። በእውነት ሁሉ ሰው እንዳንቺ በሆነ ማየት ቲክቶክ መግባት ሁሉ እየደበረኝ ነው። በጣም በእናችን ድሮ የምከታተለው እነሽ ምናምን ጥሩ ጥሩ ቁም ነገር የሚያስተምሩትን ነው። እኔ በምን ጊዜ ሀይሜን እና ብሩኬን እንደወደድኳቸው አላውቅም። እኔ እንደዚህ አይነት ነገር አልከታተልም ነበር አልልም እኔ አልሳደብም፣ ግን ፈጣሪ ልትሆናችሁ ነው። እኔ እኮ የሌላውን ኃጢያት ይሰበስባሉ ምንም በማያገባቸው ግርም የሚለኝ እነሱን በማይመለከታቸው የሌላውን ድክመት ኃጢያት ይጠርጋሉ እንደሞት

የምሬን እኮ ለምን እኔ ግን ይቅርታ፣ አርፉልኝ። መደገፍ ምናምን አይደለም። ለምን ዶ ታውቂያለሽ፣ እኔ ይቺ ልጅ እንዲሁ ሳያት እንባዬ ይመጣል። ለምን እንደሆነ አላውቅም። መደገፍ ምናምን መደገፍ ብሎ ነገር የለም እኮ እዚህ እኔ ምንም መውደድ፣ ታውቂያለሽ፣ መውደድ የምሳሽለት ሰው የለም አሁን እንጂ ይሄ ደጋፊ ለመውረት በጣም የሚሳሳላት ግን ደግሞ ከጠፈችን በውስጥም ሆነ በዚህ እንትን የሆነ ገስት ላይ ስንገባ ምናምን እመክራታለሁ የሆነ ድምጻችን ምናምን ሊወጣ ስለሚችል፣ ታውላለሽ ያትአለሽ። የምሬ ነው። በአሁኑ ኦዴንሶቿ እሺ ብሎ ይመለሳሉ። እውነቱን ስነግርሽ ብዙ የሃይሚን ኦዲንስ ሲለማውቃቸው ነው። እግዚአብሔር ለምን እንደው ታገራ ፎቶ የሚነግድ አሉ፣ በፎቶው አብዙ አሉ ሱማ በጣም ባለፈው አንዷን እንደዚህ አሁን እንትና እንዳደረገችው አይነት ፎቶ ያደረገች አይተሽ ከሆነ እንዴት አርጋ ብሩኬን፣ የኔ ፍቅር የኔ ማር እግዚአብሔር ከዚች አሮጊት ይገላግል ትለዋለች። እንዴ ብሩኬ አሁን ሃይሚ ስትሰደብ የሚወድ ይመስላታል። ምንም ደስ ይለው ሃይሚ ለሱ ከሚሰጠው ቦታ ይልቅ ብሩክ በጣም ነው የሚሳሳላት። እንዴት እንዴት እያወቁ ኖሮ አይነኳትም ነበረ። ምሬ ነው አይነኳትም ነበር። እኔ ብዙ ማውራት አልችልም ነው፣ ብቻ አላቅም። ሌላ ሌላ ምንም ሌላ አካል ምን እኮ አንድ ናቸው። ምንድን ነው እነሱ? ለምን እዚህ አፋቸውን አያመጠምጡም? እናያለን፣ እንሰማለን። የአረብ ልጅ ትናንት የተወለደ አለ እንደ የሚሰድባቸው ከፍ ዝቅ እያደረገ። እስቲ ነገ እንለወጥ እንዴ ምን ድግ የአረብ ሀገር ሴት የአረብ ሀገር ምናምን እየተባለ ከመሰደብ እግዚአብሔር እኔ ማን ነው ታዳጊዎች ናቸው። ኮሃናን የሩታም ሆነች ኃይምዬ ገና ልጆች ናቸው። ግን ደግሞ እነሱን የሚሰድቧቸው የምሬ ነው። አንዳንዴ እንደ አጋጣሚ ፎቶዋቸው ዘሎ በወጣበት ቢታይ ትሲቅ ያለሽ በጣም ስላል ልጆች በጣም ማለት ነው። ቲጂዬ ምን እንደሆነ ታውቂያለሽ? የጭንቅላት ድሀ እንደሆነን የምናስታውቀው አሁን ይሄ የሚሰራው ስራ ብናቅ እኛ ላይ ነው። ፋራ ካለ ሃይሚ እና ካለ ብሩኬ አንድ ቪዲዮ ከፍቼ አይቼ አላውቅም።